ዛሬ ተረኛው ቅድስት ስላሴ ቤተ ክርስቲያን ነው። እየገባ ነው ወደ ግቢ፣ ቱሪስቶች ናቸው። ቅድስት ስላ ምና ምን አመቴ በኋላ መምጣቴ ነው። አይ ቲንክ የፕሮፌሰር ማን ፕሮፌሰር አስራት ወልደ የሱስ የሞቱ ጊዜ 92 አመት 93 የስም ጊዜ ነበር የመጣሁት። አይ ቲንክ ከዛ በኋላ የመጣ ይመስለኝ። ኦቦ ገላሳን ነው መጀመሪያ። አይ ያስቀምጧቸው እዚህ ጋ ፍስሐ ደስታ አሉ፣ ኮሎኔል አበበች ጎባና፣ ዘነበች መሸሻ፣ አሞራው ውብ ነህ ጀግናው አሞራው ውብ ነህ ተሰማ ያለፉ ግን ያ የሆኑ ጀግኖች በዚህ አሉ። አራ አበባ አሉ። እዚህ ጋ በጣልያን ጊዜ ለተሰዉ አርበኞች በጅሮንድ ወልደ ዮሐንስ ዘመዴነ ወይዘሮ ወርቅነሽ ገብረየስ ወጣት ከበደ ወልደ ጊዮርጊስ የቆመ ነው ይሄ ቤይሩት ላይ የተከሰከሱት የኢትዮጵያ ኤርላይንስ ባለሙያዎች እና ሌሎች ሰዎች ይመስለኛል። ይሄን አብን ባለቤቶቹ ራሱ ተባብረው ቢያጸዱት ምን አለበት አሁን እንደ የቱሪስት መስህብም መሆን ይችላል እኮ የተወሰነች ክፍያ ራሱ አስር ብርም ሀያ ብርም አድርገው ለስራ ድልም ይከፍታል እኮ። ቆሻሻ ቆሽሽ ብለ ባለቤቶቹም ራሱ ዘመዶቻቸው እዚህ ተቀበሩ ሄዱት፣ መልካም ነበር። ተማር ልጄ፣ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም በቺ ተማር ልጄ ላልተማረ ንቀን ጨለማ ጊዜው ካፊያ ነበር ትንሽ ጨለም ብሎ አባቴ ሲመክረኝ እያለ ናት ሁሉ ምንም ሕፃን ቢሆን በሆን ሚስጥሩ ባይገባኝ አባቴን ባውጥተው እንዲህ ስል መከረኝ። ትማር ልጄ ትማር ልጄ ወገን ዘመድ የሀብት የለጅ እያለ ሲመክረኝ እየተማረረ እኔ ግን ውሻዬን አቀፍ ጫወት ነበረ ቢመክረኝ አልሰማ ብስጭቱ ባሰ ጥሎኝ ከቤት ገባ እያለቃቀሰ። ዋ ልጅነት! እንዲህ ሲል መካረኝ ተማር ልጄ። ቲንክ ይሄን ዘፈን ጃም ማድረግ አለብኝ። አንዱ ባር ሄጬ ተማር ልጄን መስፈን አለብኝ። በጣም በጣም ትምህርት በጣም ያው ያው መንግስት ትምህርትን ገሎታል። ኢትዮጵያ ውስጥ ያለፉት መንግስታት፣ ይሄኛው ብቻ ማለት አይደለም፣ ኢህአዲግም ነው። ኢህአዲግ ትልቅ ወንጀል አንዱ ትምህርትና ያው የባህር በር ጉዳይ ነው። ግን ደግሞ ይሄኛውም ቀጠለበት። አቶ ነዋይ ደርሰናል። አዎ፣ 13 ወር ጸጋ የሚለው እሳቸው ናቸው አይደል? ፍቃዱ ተክለ ማርያም ፋሺ ማልቀሻ እዚህ ጋር አ ተሸፈነ የአፈወርቅ ተክሌ ነው ጋርም ያ ተረፈ ራስ ወርቅ አለ። ፍቅረስላሴ ወግደረስ አሉ። እዚህ ጋር ኢንጂነር ስመኘው አለ። ፍቅረስላሴ ወደ መጨረሻ አካባቢ አንድ የጻፈው ቆንጆ አርቲክል ነበረ ስለ ኢትዮጵያ ሶስቱ ዋና ዋና፣ አንዱ አንዱ ያባይ ውሃን የተመለከተ ነው፣ አንዱ ቀይ ባህርን ነው። አንደኛው ረሳውትኝ። የሚገርም አርቲክል ነበረው ወተባቢ ንግግር ያደረገበት ደጃዝማች ከበደ ተሰማ ጋር ደርሰናል። አይ እሱ ጋሼ ይላል እንጂ ካሳ ከለ መንግስቱን ጋሼ ምናምን እያለ፣ ከበደ ተሰማ የእሱ አባት አለ። ሳስች ካልሆን ከበደ ተሰማ ካሳ ከበደ አባት ከሆኑ እስኪ አርሙን ከተሳሳት ልንባካቸው፣ ታሪክ የምታውቁ ማዲንጎ፣ አለ እዚህ ጋር ማሞ ወድነህ በዚህ ጋር አለ። በጀርባ ልጃቸው መሰለኝ አንዳርጋቸው፣ ማሞ ወድነህ ዶክተር ከወጣቶቹ ታሪኩ ባባ አለ። ሃይማኖት አለሙ አፄ ቴዎድሮስን ከሆኑ ይተውናል። እንድ በመጨረሻም ገሱ ሎሬት የተከበሩ የአለም ሎሬት ጸጋዬ ገብረ መድህን ናቸው ጸጋዬ ገብረ መድህን ቀዌሳ መግባት ነበረበት በዚህም በመቃብር ስፍራ የሚገኙ ታላላቆቻችንን ያለፉትን በሙሉ ተዘክርናል አስበናል ከዚህ በኋላ ደግሞ በህይወት ወዳሉት አዋቂዎቻችን እንሄዳለን። በየላችሁበት በድጋሚ መልካም ቀን ይሁንላችሁ። መልካም የሬቻ ባለ የምታከብሩ ሰዎች